ሰላም! የቻናላችን ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ዛሬ የምናየው ቪዲዮ የወር አበባ ህመምንና የወር አበባ መዘግየትን እንዴት በጤና አዳም መከላከል እንደምንችል ነው። እንግዲህ ጤና አዳም በማንኛውም ቤት በቅርብ ሊገኝ የሚችል ኢትዮጵያዊ ተክል ነው። ይህን ጤና አዳም በአግባቡና በጊዜው በመጠቀም የወር አበባ ህመምን እና የወር አበባ መዘግየትን ማስተካከል ይቻላል። ቀጥታ ወደ ቪዲዮ እንግዲህ፣ ጤና አዳም ሁሉንም በሽታዎች የብዙ በሽታዎች የሚከላከል ቢሆንም ዛሬ የምናየው የጤና አዳም እና የወር አበባ ግንኙነት ነው። ስለዚህ ወደ ቪዲዮ። እንግዲህ የመጀመሪያው የሚሆነው ጤና አዳምን ሁለት ዝንጣፊ ጤና አዳሞች ወይንም ሁለት የጤና አዳም ቅጠል፣ አንዷን ቅጠል ሳይሆን ዝንጣፊዎቹ ቅጠል አጥበን እናዘጋጃለን ከዚያ ውሃ እናፈላለን። ሻይ ለመጠጣት በሚሆን ደረጃ ውሃ እናፈላና አንድ ብርጭቆ ላይ እንቀዳለን። ሁለቱን ዝንጣፊ ቅጠሎች ከአምስት እስከ አስር ደቂቃ በመዘፍዘፍ እንደ ማጣፈጫ ዝንጅብል ወይ ማር መጠቀም ይቻላል። ግን ብቻውን ቢጠጣም ይህን ያህል የሚያስቀይም ጣዕም የለውም። ይህንን ጠዋትና ማታ የወር አበባ ከመምጣቱ ከአንድ ከሶስት ቀን በፊት ተከታታይ ብንጠጣው የወር አበባ ህመም ይጠፋል። ወይንም የወር አበባ ከመጣ በኋላ ተከታታይ በመጠጣት ጠዋትና ማታ የወር አበባ ህመምን መቀነስ ይቻላል። ሌላው የወር አበባ በጊዜው ለማይመጣላቸው እናቶች ይህንን አሁን ያዘጋጀነውን አንዳንድ ብርጭቆ በቀን በመጠጣት የወር አበባ ዑደትን ማስተካከል ይቻላል። እንግዲህ ጤና አዳም ጥቅሙ ምንድን ነው? አሰራሩ ምንድ ነው? በሰውነታችን ውስጥ ሆርሞን ያሉ የማህፀን ሆርሞኖችን በማስተካከል ፕሮቸስትሮንና ኤስትሮጅን የምንላቸውን በማመጣጠን የወር አበባ ጊዜውን ጠብቆ እንዲፈስ ማድረግ ነው። ሌሎች ጥቅሞች ቢኖሩትም ግን ይህንን በማድረግ የወር አበባ ውደትን ማስተካከል ይቻላል። ይህን ሞክሩት። ዋጋ ብር የማይጠይቅ ገንዘብ ወጪ የማይጠይቅ ስለሆነ ብትሞክሩት ጥሩ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብትቀላቀሉ ጥሩ ነው። ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ብሏን በመጫን ኦል የሚለው ላይ በማድረግ መከታተል ትችላላችሁ።